አሚኮ ትክክለኛና ወቅታዊ መረጃዎችን ለሕዝብ ከማድረስ ባለፈ ለሰራተኞች ምቹ የስራ አካባቢን በመፍጠር በኩል እየሰራው ያለው ስራ የሚበረታታ መሆኑን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና የተቋማቱ የስራ ኃላፊዎች ተናገሩ። ሌሎች ተቋማትም ከአሚኮ ልምድ በመቅሰም ተቋሞቻቸው ለስራ ምቹ እንዲሆኑ መስራት እንዳለባቸውም የቋሚ ኮሚቴ አባላቱ አሳስበዋል። ተጨማሪውን ከአማራ ሊቁ እንከታተል። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና የተቋማት ኃላፊዎች አሚኮ በለውጥ ሥራዎች እያከናወናቸው ያሉ ተግባራትን ተዘዋውሮ ተመልክተዋል። በአማራ ክልል ምክር ቤት የግብርና አካባቢ ጥበቃና ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ከፍ ያለው ሙላቴና የበጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ ወይዘሮ ሀናን አብዱ አሚኮ የሕዝብ ዓይንና ጆሮ ሆኖ ከመስራት ባለፈ ግቢው ለሰራተኞች ምቹ እንዲሆን እየሰራቸው ያሉ ስራዎች ዘገባን በተግባር ያረጋገጠ ተቋም መሆኑን አስመስክሯል ብለዋል። ይህ ክልል የገጠመውን ችግር እናውቃለን። ከዚህ አስከፊ ከሆነ የጸጥታ ችግር ከዚህ አስከፊ ከሆነ የተዛባ አመለካከት ማህበረሰቡ ለማውጣት እያደረገ ያለው ጥረት እንዳለ ሆኖ ከዚህ በተጨማሪ ደግሞ ተጨማሪ ኢኒሽቲቭዎችን ወስዶ ደግሞ ለሌላው ምሳሌ ለመሆን እያበረከተው ያለውን አስተዋጽኦ ነው ያየ ነው ዛሬ። በዚህ ረገድ የሄደበትን ርቀት በጣም ጥሩ ለብዙዎች ምሳሌ የሚሆን ስራ እየሰራ ነው ያለ በሁሉም ተግባሮቹ ፊት እየወጣ ያለ ተቋማዊ አሰራር መሰረት አድርጎ ተቋም የገነባ ጥሩ የሆነ ስነ ምግባር ያላቸውን ባለሙያዎች ገንብቶ እያሰራ ያለ፣ እነዚህ ጥሩ ስነ ምግባር ያላቸው ሰራተኞች ደግሞ በዚህ በተገነባው ተቋማዊ ግንባታ ውስጥ ጥሩ አገልግሎት ለሕዝባችን እየሰጡ መሆኑን ያረጋገጥንበት ሁኔታ ነው ያለውና ይሄ ተጠናክሮ መቀጠል አለበት የሚል ሀሳብ ነው ያለኝ። ሌሎች ተቋማት የአሚኮን ተሞክሮ በመውሰድ ለሰራተኞቻቸው ምቹ የስራ አካባቢ መፍጠር እንዳለባቸውም የምክር ቤት አባላቱ አሳስበዋል። ሰፋፊ ስራ መስራት የሚችሉ ተቋማት አሉ። ብዙ ሀብት የሚያንቀሳቅሱ ተቋማት አሉ። በእርግጥ የተጀማመረ ነገር አለ በብዙ ተቋማት እዚህ ማደጉ ነው ልዩነት እየሆነ ያለው ከዚህ ልምድ ወስደው ደግሞ ዳይሪክቸራቸውንም ወደ ስታንዳርድ የማምጣት ግቢያቸውን ማስዋብ ወደ ስታንዳርድ የማምጣትና ከአካባቢ ጋር ተወዳጅተው ተላምደው መኖርን ከዚህ ተቋም ቢማሩ እኔ መልካም ነው ክልላችን እንደ ክልል ይለወጣል የሚል ሀሳብ ነው ያለኝ ሌሎችም ተቋማት ይህንን ምቹ ሁኔታውንም የህጻናት ማቆያውንም ተቋማዊ ግንባታውንም ሌሎች ተቋማት ወስደው ቢያሰፉት መልካም ነው የሚል ሀሳብ ነው ያለ። በክልላችን በህፃናት ላይ የሚታየውን መቀንጨር በመከላከል በኩል ክፍተት መኖሩን የጠቆሙት የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ በበኩላቸው ተቋሙ በአትክልትና ፍራፍሬ እንዲሁም ለህጻናት ማቆያ የሰራው ስራ ተሞክሮ የሚወሰድበት ነው ብለዋል። ህጻናት በተለይ አንድ ሺህ ቀናትን የሚገባቸውን ነገር አግኝተው በስብዕናቸው የተገነቡ፣ በአእምሯቸው የበለጸጉ፣ አገራቸውን የሚወዱ፣ ህዝባቸውን የሚወዱ፣ ወላጆቻቸውን የሚያከብሩ እንዲሆኑ በወላጆቻቸው እቅፍ እንዲያድጉ ይፈለጋል። ስለዚህ ይሄን በማድረግ በኩል አሚኮ የተወጣው ነገር በጣም ትልቅ ነገር ነው። ስለዚህ አሁን ያለው ነገር ሁላችንም እንደዚህ አይነት ተቋማትን ማስፋት አለብን። የአሚኮ ምክትል ስራ አስፈጻሚ ህሊና መብራቱ የቋሚ ኮሚቴ አባላትና የተቋማት ኃላፊዎች በተሰሩት ስራ መደሰታቸውን ተናግረዋል። የቋሚ ኮሚቴ አባላትና የስራ ኃላፊዎች የሰጧቸውን አስተያየቶች በመቀበል ተቋሙን የተሻለ ለማድረግ እንደሚሰራም ገልጸዋል። እንግዲህ እኛ ለህብረተሰብ ለውጥ እንተጋለን የምንለው በምንሰራቸው ዘገባዎች፣ በተጨማሪም ደግሞ እኛም በተግባር ስራዎችን ሰርተን በማሳየት ስለሆነ ይህንን ተግባር እያደረገን እንገኛለን ይሄንን ለ በአጠቃላይ ለሌሎች አስፈጻሚ ተቋማትም ተሞክሮ ሊሆን የሚችል ስራ ስለሆነ አስፍተን ስራዎችን ለመስራት ጥረት እናደርጋለን። ተቋማት ለሰራተኛው ምቹ አካባቢ በመፍጠር የጓሮ አትክልትና ፍራፍሬን በማልማት የተሻለ ዜጋ መፍጠር እንዳለባቸውም በጉብኝቱ ወቅት ተመላክቷል።